አዲስ አበባ ከተማ አስተዳደር ስራ አስኪያጅ ኢንጂነር ወንድሙ ሴታ አብረን ቆይታ እያደረጉ ነው። ኢንጂነር፣ በድጋሚ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። በዘገባዎቻችን ሁለቱም በዚሁ በአዲስ አበባ ከተማ አስተዳደር ውስጥ ያሉ አገልግሎት አሰጣጦችን ለመቃኘት ሞክረናል። በአንድ በኩል ተገልጋይን የሚያንገላቱ፣ በሌላ መልኩ ደግሞ አሰራርን የሚያዘምኑ የሚያቀላጥፉ ተቋማትን ማሳያ አድርገን አንስተናል። እነዚህ ሁለት ነገሮች አሁን የከተማዋ መገለጫ እየሆኑ ነው። ብዙ እንግልት ሲደርስ እንሰማለን። በተቃራኒው ደግሞ መልካም የሚባሉ ጅማሮችንም እያየን ነው። በተለይ ከዲጂታላይዜሽን ጋር ተያይዞ አሰራርን ለማቀላጠፍ በሲስተም የማስገባት ስራዎች በተለያዩ አገልግሎት ሰጭ ተቋማት ውስጥ ይስተዋላል። ና ሁለቱን ነገሮች አመጣጥኖ ለመሄድ ምንድን ነው እየተሰራ ያለውም? ጥሩ እንግዲህ እንደ አዲስ አበባ ከተማ አስተዳደር ስማርት አዲስ አበባ ኢኒሽቲቭ ብለን ከጀመርናቸው ስራዎቻችን ውስጥ አንዱ ስማርት ሰርቪስስ እና ዲጂታል ጋቨርናንስን አንድ ላይ አሳልጦ መስጠት የሚያስችሉ ስራዎችን እየሰራ ያለ ነው። ከዚህ አንጻር አንዱ የሚሆነው ያው ዲጂታል ሰርቪስ ለመስጠት የሚያስፈልጉ ፕላትፎርሞችን ክሬት ማድረግ ነው። ቅድምም በዜናውም ካስኬዳችሁት የሲቪል ምዝገባ ና የነዋሪነት አገልግሎት ተቋማችን አንዱ ይህን ሪፎርም የምናካሄድበት የከተማው አብዛኛው አገልግሎት ደግሞ ኢንትሪ ፖይንት የሆነ ተቋም ነው። ከዚህ አንጻር ይሄ ተቋም የዛሬ ሶስት አመት ከነበረበት አሁን ያለበትን ደረጃ በምናይበት ጊዜ በጣም ረጅም ርቀት እየተጓዘ ለሁሉም አገልግሎቶች ደግሞ ኢንትሪ ፖይንት እንደመሆኑ መጠን እዛ ጋር የምንሰራው ስራ በሌሎችም የከተማችን አገልግሎት ላይ በምንሰጣቸው ስራዎች ላይ ብሬክስሩ የሆነ ለውጥ ያመጣል የሚል እሳቤ ዘን እየሰራንበት ያለን ተቋም ነው። ከዚህ አንጻር እንግዲህ አገልግሎት በዛ ተቋም የሚሰጠው አንዱ የሲቪል ምዝገባ ማለት ወሳኝ ኩነቶች ና የነዋሪነት አገልግሎቶች ናቸው። እንግዲህ ሞት፣ ውልደት፣ ጋብቻ፣ ጉድፈቻ አገልግሎቶች የሚሰጡባቸው ናቸው እነዚህ አገልግሎቶች የሚሰጡባቸው ተቋማት እንደ አንዱ ተደራሽነትን ማስፋት ነው ከዚህ አንጻር ወደ 19 የሚጠጉ ወረዳዎች ላይ 11 ክፍለ ከተሞች ላይ እና በማዕከል አገልግሎት ይሰጥበታል በእነዚህ ተቋማት ላይ ከዚህ በፊት የነበረው አገልግሎት አሰጣጥን በምናይበት ጊዜ ብዙ ተገልጋይ የሚጉላላበት ተገማች ያልሆነ አገልግሎት ለማግኘት መጥቶ ረጅም ሰዓት ጊዜውን አገልግሎት ለማግኘት የሚያጠፋበት የነበረበት ከዛም ባለፈ ደግሞ ያልተገቡ ነገሮች የሚፈጠሩበት የነበረ ተቋም ነው። ከዚህ አውጥተን አሁን ያደረስንበትን ደረጃ የምናይበት ጊዜ በጣም ከፍተኛ ለውጥ ያለበት ነው። እንደ በዜናውም እንዳስኬዳችሁትና እንዳየነው በባለሙያዎች ሊሆን ይችላል በተወሰኑ ተቋማት ላይ እንደዚህ አይነት ያልተገቡ ነገሮች ሊኖሩ እንደሚችሉ ባለጉዳይ ሊንገላ የሚችልበት ሁኔታ ሊኖሩ እንደሚችል እንገምታለን። ግን ሁሉም ተቋም ደግሞ በዚህ መልክ ሊገለጽ ይገባል የሚል እምነት የለኝም። ተቋሙ አሁን አገልግሎት እየሰጠ ያለበትን በተጨባጭም ሄድ ነው ዊትነስ ማድረግ የሚቻልበት አይነት ሁኔታ ስላለ ከዚህ አንጻር የመጀመሪያው ከዚህ ተቋም አንጻር ዲጂታል ሰርቪስን ከማሳለጥ አንጻር የተገልጋይ ፋይልን ወደ ዲጂታል መረጃ መቀየር ነው። ኦልሞስት ወደ 27 ሚሊዮን አካባቢ የሚጠጉ የከተማችንን ነዋሪዎች መረጃ ዲጂታላይዝ ወደ ማድረግ ሄደናል። ከዛም ባለፈ አሁን ከፋይዳ የመታወቂያ አገልግሎት ጋር የፋይዳ ምዝገባ ጋር አሳስረ ነው ወደ አምስት ሚሊዮን አካባቢ የሚጠጉ ነዋሪዎቻችንን ባዮሜትሪክ ዴታ ወስደናል። ሶ ይሄ ወደፊት በአዲስ አበባ ላይ ለማምጣት ለምንፈልገው ስማርት ሰርቪስ አንዱ ሊፕ የምናደርግበት ነው። አንዱ አይደንቲቲ ማኔጅመንት ላይ አይደንቲቲ ቴፍት የሚመጣበት መረጃዎች የሚመሰቃቀሉበት፣ ያልተገቡ አሰራሮች የሚመጡበትንም እናስቀራለን በሚል እየሄድንበት ነው ያለ ነው። ከዚህ አንጻር እዛ ተቋም ላይ ብቻም ደግሞ አገልግሎት መሰጠት የለበትም በሚል ለምሳሌ ውልደትን በተመለከተ አብዛኛው ሰው በጤና ተቋማት ነው የሚወልደው። ሰው ሲወለድ ሕጻን ሲወለድ በጤና ተቋማት አገልግሎት ማግኘት እንዲቻል ወደ ጤና ተቋማት አገልግሎቱን ተደራሽ አድርገናል። ለምሳሌ ጉዲፈቻና ፍቻ አገልግሎት ደግሞ ፍርድ ቤቶች የሚሰጠ መሆኑ ምክንያት በአዲስ አበባ ከተማ ባሉ የመጀመሪያ ደረጃ ፍርድ ቤቶች ይህ አገልግሎት እንዲሰጥ ማድረግ ችለናል። ሞትን በተመለከተ ለምሳሌ ከጤና ተቋማት ውጭ የሚከሰት ሞት ካለ ደግሞ በእምነት ተቋማት የቀብር አገልግሎት የሚሰጥባቸው ቦታዎች ላይ አገልግሎት ተደራሽ እንዲሆን አድርገናል። ይህን የምናደርግበት ምክንያት ተገልጋይ አንድ ቦታ ብቻ እየመጣ ለአገልግሎት መጨናነቅ፣ ላልተገባ ማሰራር የሚጋለጥበትን ሁኔታ ማስቀረት መቻል አለብን በሚል ነው። ይህን ያለ ነው። ከዚህ ባለፈ እንግዲህ ይሄ ሰርቪስ ወደ ኤክሰለንስ እያመጣ ነው ስንሄድ፣ አንዱ የሚመጣው ምደ ሰርቪስ ኢንቴግሬሽን ነው። እያንዳንዱ ከተማ ውስጥ የምንሰጠው አገልግሎት ከማንነት ጋር ይያያዛል። መታወቂያ ምን በለው፣ ሞት ምን በለው፣ ውልደት ምን በለው፣ ጉዲፈቻ ምን በለው ዋትቨርቲዝ በከተማ ውስጥ የሚሰጡ አገልግሎቶች በሙሉ ከማንነት ጋር የሚያያዙ ከመሆናቸው ጋር ተያይዞ የዚህን ተቋም አገልግሎት ከሌሎች ተቋማት አገልግሎት ጋር የማሳሰር ለምሳሌ ከመሬት ጋር ማሳሰር ችለናል። ከአሽከርካሪ ተሽከርካሪ አገልግሎት ጋራ ማሳሰር ችለናል። ከታክስ ጋራ ከንግድ ፍቃድ ጋራ ማሳሰር ችለናል። ሶ ስለዚህ የዛን ሰው የአይደንቲቲ ቼክ ለማድረግ ወደ ሲቪል ምዝገባና ነዋሪነት አገልግሎት ተገልጋዮች የማይመጡበትን ስርዓት መዘርጋት ችለናል። ይህን እንግዲህ ከተማው የሁሉም አገልግሎቶች ጋር ማሳሰር ያስፈልጋል የሚለውን ወስደን ሲስተሙን አፕግሬድ የማድረግ ለዚህ የሚያስፈልገውን መሰረተ ልማት የማሟላት የስራ ቦታዎቻችንን ምቹ የማድረግ እና ተገልጋዮች ሳይንገላቱ አገልግሎት ቦታውም ከመጡ እንዲያገኙ እዛ ቦታም ሳይመጡ ሌሎች ቦታውም ሆነው አገልግሎት ማግኘት የሚችሉበትን ስርዓት ዘርግተናል። ከዚህም ባለፈ እንግዲህ አንዱ ብሬክ ስሩ ያመጣንበት የክፍያ ስርዓቱንም ጭምር ነው። ሰዎች ካሽ ይዘው ክፍያ የማይከፍሉበት ኦንላይን አገልግሎት ማግኘት የሚችሉበትን እየዘረጋ ነው ያለ። አንዳንዴ ንጽጽራችን የተሻለ አፈጻጸም ያላቸው ተቋማትም ጭምር ስለሚሆኑ ወደ እነሱ ማምጣት የሚለውን ጉዳይ ታሳቢ አድርገን ጭምርም መሄድ የሚገባ ይመስለኛል እና በበጎ የሚነሱ አገልግሎት አሰጣጣቸው በጣም መልካም የሆኑ ተቋማት እንደ አርአያ ሆነው ሌሎችን ወደኋላ የሚጎትቱ ተቋማትን ወደላይ ከፍ ማድረግ መቻል አለባቸው። መጓተቱ እየበዛ ከሄደ ግን ወደ አገልግሎት አሰጣጥ ጥራቱ ደግሞ እየወረደ የደንበኞችም ደግሞ የእርካታ መጠን እየወረደ ነው የሚሄደው። ከዚያ አኳያ በተለይ በአንዳንድ ተቋማት ላይ በግለሰብ ደረጃም አገልግሎትን በገንዘብ ለመሸጥ የሚቋምጡ የሚፈልጉ አካላት ይኖራሉ። ይሄ ዲጂታይዝ በማድረግ በኩል ለናንተ ወይም ችግሩን ለመፍታት የምትሄዱበት ርቀት ምንድን ነው የሚመስለው? በተለይ ከአሁን ከመሬት ጋር በተገናኘ አሁን ለምሳሌ ፋይል ጠፍቷል የሚባልበት መንገድ ይፈጠራል አንዳንድ ጊዜ። እነዚህን ችግሮች ዲጂታዊ ህዝብ በሆነ መንገድ ወይም ደግሞ ወጥ በሆነ መንገድ ለመፍታት የምትሄዱበት አካሄድ ምንድን ነው የሚመስለው? ችግር ያለባቸውን የስነ ምግባር ጉድለት የሚታይባቸውን ግለሰቦች በማድረቅ በማረም በኩልስ ምንድን ነው ሊሰራ የታሰበው? ጥሩ። እንግዲህ እንደ አዲስ አበባ የጀመርነው አንዱ ስራ ተገልጋይ የሚበዛባቸው ተቋማት ላይ ያልተገቡ አሰራሮችን ማስቀረት የሚያስችሉ የቴዚን ሰርቪስ ጀምረናል። ከነዚህ ውስጥ አንዱ ቅድም ያነሳ ነው የሲቪል ምዝገባና የነዋሪነት አገልግሎት ተቋም ነው። አዲስ አበባ ውስጥ ያለ ነዋሪ በሙሉ አገልግሎት ፈልጎ የሚሄድበት ሁለተኛ አሽከርካሪና ተሽከርካሪ አገልግሎት የሚሰጥበት መንጃ ፈቃድ ማደስ ተሽከርካሪ ሊብሬ ቦሎ የምናወጣበት ተቋም ማለት ነው። ሶስተኛ መሬትና ከመሬት ጋር ታይዞ አገልግሎት የሚሰጥበት ተቋም ነው። ከዛ የዲዛይን እና ግንባታ ፈቃድ የሚሰጥበት ተቋም ነው። ሌላኛው ደግሞ የንግድ ምዝገባና የታክስ አገልግሎት የሚሰጥባቸው ተቋማት ናቸው። እነዚህ ተቋማት ላይ በአንድም በሌላ መንገድ ተገልጋይ በሆነ ምክንያት የሚሄድባቸው ተቋማት ናቸው። ያን ብቻ ሳይሆን በጣም ብዙ ተገልጋይ የሚሄድባቸውም ተቋማት ስለሆኑ እነዚህ ተቋማት ላይ ያሉትን አገልግሎቶች ማዘመንና ዲጂታል ሰርቪስ መቀየር አጠቃላይ ከተማችን ውስጥ ያለውን የአገልግሎት አሰጣጥ ችግር ይፈታል በሚል እየሄድንበት ነው ያለ ነው። ከዚህ አንጻር አንዱ እንዳነሳው ፋይል ጠፋ የሚባለውን ነገር ነገር ማስቀረት ነው። ለምሳሌ ግብር ከፋይ ከሆነ ግብር ከፋይ ፋይል ጠፋ እንዳይባል ፋይሎቹን ወደ ኢ ፋይል ኮንቨርት ማድረግ መሬት ጋር የመሬት ፋይል ጠፋ እንዳይባል ከ635 ሺህ በላይ የሚሆኑ ፋይሎችን እስካን አድርገን ወደ ዲጂታል የመቀየር ሲቪል ምዝገባ ጋር ቅድም እንዳነሳሁት ያሉ የፋይል መረጃዎችን ወደ ዲጂታል የመቀየር አሽከርካሪና ተሽከርካሪ ጋር እንደዚህ ወደ 1.8 ሚሊዮን አካባቢ የሚጠጉ ፋይሎችን ወደ ዲጂታል የመቀየር ስለዚህ ምን አድርገናል? አዲስ አበባ ውስጥ አሁን በአብዛኛው ተገልጋይ በሚበዛባቸው አካባቢዎች ላይ ያሉ ፋይሎችን ወደ ዲጂታል ቀይረናል። ስለዚህ የሆነ ባለሙያ ወይም ደግሞ የሆነ አገልግሎት የሚሰጥ ሰው ፋይል ጠፍቷል ብሎ ባለጉዳይን ማንገላታት የሚችልበትን ነባራዊ ሁኔታ ቀይረናል። ቀጥሎ የሚመጣው እንግዲህ ይሄን አገልግሎት ኦንላይን እንዲያገኝ ማድረግ ነው። እንግዲህ ቅድም በዜናው የሚያስኬዳችሁት ተቋም አንዱ ኦንላይን አገልግሎት መስጠት ማለት ተገልጋዩ እዛ ሳይመጣ ወረፋ የሚይዝበት ከመጣም በኋላ አገልግሎቱ ተገማች መሆን የሚችልበትን ምቹ ሁኔታ መፍጠር ነው። ለዛ የሚያስፈልገውን በአብዛኞቹ ቅድም ባነሳዋቸው ተቋማት ውስጥ ሲስተም የማልማት ስራ ሰርተናል። ይሄ ሲስተም ደግሞ ዴፊኒትሊ በመሰረተ ልማት ሰፖርት መሆን መቻል አለበት። ያንን ሰርቭ የሚያደርግ መሰረተ ልማት የማሟላት ስራ ለዚህ የሚያስፈልገውን የቴሌኮም ኮኔክቲቪቲ ባንድዊድዝ የማስፋት ስራ ይሄን የሚሰራው የሰው ኃይላችንን ደግሞ በነዚህ ሲስተሞች ላይ በነዚህ ፕላትፎርሞች ላይ አገልግሎት መስጠት እንዲችል አቅሙን የመገንባት የማሰልጠን ስራ እየሰራን ያለ ነው። ኢንጂነር፣ ግን ከዚሁ ጋር ተያይዞ አንዳንድ ብልሹ አሰራሮች ተቋማዊ ብቻ ላይሆኑ ይችላሉ፣ ግለሰባዊ ሊሆኑ ይችላሉ። ሲስተም ተዘርግቷል፣ ዲጂታላይዝ ተደርጓል። ነገር ግን እዛ ቦታ ላይ ያለው ባለሙያ ፋይል ጠፋ ሊል ይችላል። አለ ፋይሉ ዲጂታላይዝ ሆኗል፣ ሲስተም ውስጥ ገብቷል፣ ይታያል። ነገር ግን እዛ ያለው ሰው ተገልጋዩን ማስተናገድ ካልቻለ አሁን ግለሰባዊ ይሆናል ችግሩ ማለት ነው። ስለዚህ እንደዚህ አይነት ችግሮች ሲገጥሙ እንዴት ነው እርምጃ የሚወሰደው? እነዚህ ግለሰቦች እንዴት ነው መማር የሚችሉት? ጥሩ። እንግዲህ እንደዚህ አይነት እና መሰል ችግሮችን ለመፍታት በዋነኝነት ያደረግነው የሰርቬለንስ ካሜራዎችን አገልግሎት የምንሰጥባቸው ተቋማት ላይ በሙሉ ኢንስቶል ማድረግ ነው። ከዚያ አንጻር ለምሳሌ የሲቪል ምዝገባና ነዋሪነት አገልግሎት ተቋማትን ብንወስድ 119ኙም ወረዳዎችን ከማዕከል ሆኖ በሰርቪሊያንስ ካሜራ ፎሎ ማድረግ ይቻላል። እያንዳንዱ ተገልጋይ ሲገባ ሲወጣ፣ አገልጋይ አገልግሎት የሚሰጠውም ሰው አገልግሎት ሲሰጥ የሚያደርጋቸውን እንቅስቃሴዎች በሙሉ የሚመዘግብበት ሪከርድ የሚደረግበት የሰርቪላንስ ካሜራ ስርዓት ተዘርግቷል። ከዚህም ባለፈ እያንዳንዱ ተገልጋይ ደግሞ ቅሬታ አለኝ በተሰጠኝ አገልግሎት ላይ አገልግሎት አልተሰጠኝም፣ ተበድ ያለው ተጉላልቻ አለኝም ካለ ጥቆማ የሚሰጥበት አስተያየት የሚሰጥበት የነጻ የስልክ መስመሮች ተቀምጠዋል። በነዚህ ጥቆማ መስጠት ይቻላል። ከዚህም ባለፈ ኢንፐርሰን በሁሉም ተቋማቶቻችን ኃላፊዎቻችን ለተገልጋዮች አክሰሰብል እንዲሆኑ የማድረግ ስራ ሰርተናል። በነዚህ ሁሉ ፕላትፎርሞች የሚመጡ ጥቆማዎችን፣ ቅሬታዎችን ሰብስበን ደግሞ ሪፋይን አድርገን በተጨባጭ ማስረጃ የተገኘባቸውን ተደጋጋሚ ቅሬታ የቀረበባቸውን ሰራተኞች ከስራ የማስወጣት ህጋዊ እርምጃ የመውሰድ የተለያዩ አስተዳደር እርምጃዎች የመውሰድ ስራ እየሰራ ያለ ነው። ለምሳሌ ሲቪል ምዝገባና ነዋሪነት አገልግሎት ተቋምን ብንወስድ ቅሬታ የቀረበበት ሰራተኛ በተጨባጭ መረጃ ከተገኘበት የለበሰውን ዩኒፎርም ሳይቀር በሰራተኞች ፊት እንዲያወልቅ ነው የሚደረገው። ከዚህም ባለፈ በተጨባጭ እንደዚህ አይነት የሙስናና ያልተገባ አሰራር ውስጥ የገቡ ሰራተኞችን በምናገኝበት ጊዜ ከነ ፎቶቸው ከነ ምስላቸው ሳይቀር ሚዲያ ላይ የምናወጣበት፣ ሌላውም የቀረው ሰራተኛ የሚማርበትና ከዚህ የሚጠነቀቅበትና ተገቢውን አገልግሎት ለዜጎቻችን ለነዋሪዎቻችን የሚሰጡበትን ስርዓት እየዘረጋ ያለ ነው። አሁን አዲስ አበባ ውስጥ እየተፈጠረ ያለው ስርዓት ማንኛውም ተገልጋይ ቅሬታ ቢኖረው ቅሬታውን ማቅረብ የሚችልበትን ስርዓት ዘርግተናል። አመራሩም በተመሳሳይ መልኩ ደንበኛ እያጉላላ ተገልጋይ እያጉላላ አመራር ሆኖ ሊቀጥል የሚችልበት አግሎት የሚሰጥ ባለሙያም በዚህ አይነት መልኩ ባለሙያ ሆኖ ሊቀጥል የሚችልበትን ስርዓት ለማስቀረት ጥረት እያደረግን ያለ ነው። ይሄ ግን በተሟላ መልኩ ሊተገበር የሚችለው ከዲጂታላይዜሽን አንጻር የጀመርናቸው ስራዎች የባለሙያውን የአመራሩን አቅም ከመገንባት አንጻር የጀመርናቸው ስራዎች የህዝቡም ተሳትፎ ይሄ መብቴ ነው ብሎ መብቱን ለማስከበር የሚያደርገው ጥረት በተሟላ መልኩ ሲሄድ ምንላቸው ችግሮች ብሎ በተሟላ መልኩ ይቀረፋሉ ብለን እየሰራን ያለ ነው። መልካም ያሉ ለውጦችን እንግዲህ በኢትዮጵያ ቴሌቪዥን በተለያዩ አጋጣሚዎች እኛም ተመላልሰን ለማየት እንሞክራለን። እጅግ አድርገን ነው የምናመሰግነው መሰግነው የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ኢንጂነር ወንድሙ ሴታ መልካም ቀን ይሁንልዎት። እኔም አመሰግናለሁ። መልካም ቀን